ይህም ቪዲዮ ለመስራት እራሱ ከሁለት ቀን በላይ ነው የተጨናነኩኝ። ሰሞኑን በጣም እየተጨናነኩኝ ስራ መስራት አልቻልኩም ነበረ። የፍቅር ቤተሰቦች እንዲሁም ጓደኞች፣ በአጠቃላይ የምታቋት አድርሱልኝ። ፍቅር ይዞኛል እውነት ነው ስሰትሽ ልቤና አሳልፌ ቅርማዳለኝም በፍቅርሽ መክነፌ ግን እንዳልመኝሽ ልቤ ነው የከፈለው። ሌላ ጭንቀት አለ ለሰው ማልገልጸ። ሰላም ሰላም፣ ጤና ይስጥልኝ። እንደምን እንደምን አላችሁ የዩቲዩብ ቤተሰቦች? ሁሉ ሰላም፣ ሁሉ መልካም በጣም በሚጨንቅ እና ግራ በሚገባ ርዕስ ነው ዛሬ የመጣሁት። ከምን እንደምጀምር ምን ብዬ እንደምናገር እና በአጠቃላይ ምን ማለት እንዳለብኝ ግራ ገብቶኛል። ግን ይህን ቪዲዮ ለመስራት ራሱ ከሁለት ቀን በላይ ነው የተጨናነቁት ማለት ሁለት ቀን ሙሉ ይሄን ቪዲዮ ለመስራት ማለት ውሳኔ ላይ ያልደረስኩ ሁለት ቀን ሙሉ ሳምንት ነበር እና መጨረሻ ላይ ግን ይሄን ነገር መናገር አለብኝ፣ በውስጤ ያብሰለሰልኩት እስከ መቼ ይቆያል? ስለዚህ መውጣት አለብኝ መናገር አለብኝ ብዬ ወስኜ መጣው ይሄን ቪዲዮ ለሰራሁ ማለት ነው። ስለዚህ እንደነገርኳችሁ ዛሬ የተለየ ርዕስ ነው፣ የፍቅር ጉዳይ ነው፣ ልቤ ላይ ያለ ነገር ነው። ርዕሱ ላይ ወይም ተምብላይ ላይም እንዳያችሁት ሰሞኑን በጣም እየተጨናነኩኝ ስራ መስራት አልቻልኩም ነበረ። እና ብዙዎች እንደምታውቁት ስራዬ ትንሽ በጣም ጫና ይበዛበታል፣ ብዙ ነገር ተጽዕኖ ያለበት ስራ ነው የምሰራው እና ይሄ ደግሞ ተደምሮ አሁን ማወጋችሁና ማወራችሁ ጉዳይ ተደምሮ በቃ ናላዬ ነው የዞረው። መስራት መተኛት አልቻልኩም፣ ራስ ምታት እያዘኝ በጣም ነው የተጨናነኩት። ስለዚህ የተንፍሸው ይውጣልኝ ብዬ ነው። በቲክቶክ ጀምሬዋለሁ፣ በዩቲዩብ ቀጥላል፣ ፌስቡክ፣ በማንኛውም ባሉኝ ሶሻል ሚዲያ ፕላትፎርሞች ስሜቴን እናገራለሁ እና እንዲደርስልኝ ቀጥታ እሷ ጋር እንዲደርስልኝ ይፈልጋለሁ። የፍቅር ቤተሰቦች እንዲሁም ጓደኞች በአጠቃላይ ምታቋት አድርሱልኝ፣ ፕሊስ ባካችሁ አድርሱልኝ። ወንድማችሁ ነኝ። በጣም በጣም ከምነግራችሁ በላይ በፍቅር ፍቅር በፍቅር ፍቅር ይዞኛል። እውነት ለመናገር ማለት ስለሆነ ቃላቱ ራሱ ስሟን ፍቅር ስለሆነ ይደበላለቃል። እና ሆዴ የምስቀው በነገራችሁ ላይ ማሽላ እያረረ እንደሚስቀው ነው። እና ኒው ጋይስ ምንድነው በፍቅርን ማለት ፍቅር ማቃት በሶሻል ሚዲያ ነው ቆይቷል። ከዩቲዩብ ላይ ሳቃት ከሁለት ዓመት በላይ ይሆናታል እና በአጠቃላይ ፍቅርን ማቃት ከሁለት ዓመት በላይ ነው እና ስለሷ ግን ማሰብ የጀመርኩት ወዝን ሲክስ ማንዝ አካባቢ ከስድስት ወር ቶር እና ከ7 ቶር ጀምሮ ነውና በጣም ይገባልኝ። በዚህ ስድስት አምስት ወር ውስጥ እና በፊት አያት አሉ እና አድናቂዋ ነበርኩ ማለት በጣም ነው የምትመቸኝ የነበረው እና ኖርማሊ ማለት ነው፣ ማንኛውም የሷ ፋኖች እንደሚወዷት ነበረ መውዳት። እና በጣም ግን እሷን ሳስብ ስለሷ ቪዲዮቿን ሳይ አመለካከቷን ሳይ ሺ ኢዝ በጣም ስፔሻል የሆነች ሴት ነች፣ እና ከዛ ጊዜ ጀምሮ ለሷ ያለኝ ስሜት ተቀይሯል። እና ተቀይሮብኛል። እንግዲህ እንደዚህ አይነት ስሜት ማለት ሰዎች ትረዱታላችሁ ብዬ አስባለሁ። ሊሆን የሚችለው ፍቅር ነው ማለት ከማስበው በላይ ነው ማስባት። ስለዚህ ወድጃት ነው ማለት ነው ወድጃታለሁ። ሶ ይሄን ያለው ነገር ከሁሉ ግን አስቀድሜ መናገር የነበረብኝ ቅድሚያ ይሄ አልነበረም። ወደ ገባሁበት ወደ መጣሁበት ገባሁ። ግን አሁንም ቢሆን ግን መናገርና እና ከሁሉ አስቀድሜ ይቅርታ ምጠቀው መጠቅም ፈልገው ሰው አለ ጓደኛ ፉፉ ማለት ነው። እንደዚህ በድፍረት ተነስቼ ቪዲዮ ስሰራ በጓደኛህ ላይ ማለት ነው ሳላውቅ ቀርቼ አይደለም። ስሜቴን ለመናገር ነው። እኔም ተጨናንቄ፣ እኔም ይዤው ከምቀር መውጣት አለብኝ፣ መናገር አለብኝ። ስለዚህ እጅግ በጣም ይቅርታ ወንድሜ ፉፉ ከሁሉ አስቀድሜ ማለት ነው። እንዲሁም የፍቅርን ቤተሰቦች በአጠቃላይ በድፍረት እንደዚህ አይነት ነገር ውስጥ መግባቴ እና መናገሬ ይቅርታ ጠይቃችኋለሁ። እንዲሁም ደግሞ ዋናዋ ባለቤቷ ፍቅር ራስሽ ማለት ነው ይሄንን ቪዲዮ በዚህም በዛም ብቻ እንደሚደርስ አንቺ ጋር አውቃለሁ። ስለዚህ ከሁሉ አስቀድሜ አንችንም ይቅርታ መጠየቅ እፈልጋለሁ በድፍረት ይሄ ናቹራል ነው እና እኔ ምንም ላደርግ አልችልም ተፈጥሮ ነው። የተፈጥሮ ጉዳይ ነው ይሄ። እና ደግሞ መወደድ መታደል ነው። አይኖ አንቺ በጣም በጣም ነው ብዙ ሰው የሚወድሽ። በነገራችሁ ላይ አሁን ላይ ትላንትና እና ከትላንት ወዲያ ቪዲዮ ስለሷ መስራት ሲጀምር ቲክታክ ላይ ማይ ጋድ የሚሰጣት ኮሜንት ሰዎች እንዴት እንደሚወዷት እና የሚገራርመኝ ደግሞ ሴቶች ራሱ ፍቅር ይዘናል ነው የሚሉት ማለት ነው። ፍቅር ይዘዋቸዋል ሴቶች ራሱ ሴት ጓደኞቿ ላይክ፣ የሷ ፋኖች ሚያቋት አድናቂዎቿ እኛም ፍቅር ይዘናል ነው የሚሉኝ ማለት ነው። እና ምን አይነት ሴት ነች ፍቅር ማለት በነገራችሁ ላይ፣ ልዩ ከሚያደርጓት አንዱ ምንም አይነት ሜካፕ አትጠቀሙ፣ ምንም አይነት ሜካፕ ሆነ ፓውደር ዋቴቨር የምትጠቀመው ነገር የለም እና በጣም ልዩ ሴት በጣም እምነቷን የምታከብር ባህሏን የምታከብር ተጫዋች ሳቂታ ውብ ቆንጆ ልዕልት ነች፣ ፍቅር ማለት እና አካበድክ እንዳትሉኝ ከይቅርታ ጋር እኔ ስሜቴን ነው እንግዲህ የተሰማኝ። ደግሞ ብዙ ሰዎች ፍቅርን የሚገልጿት በዚህ አገላለጽ ነው፣ የኔ ልዕልት ነው የሚሏት፣ ኮሜንት ላይ ስታዩ የኔ ፈንዲሻ ነው የሚሏት። ኦ ማይ ጋድ እንደዚህ አይነት ሴት አትወደድም እንዴ? እንዴት ላትወደድ ትችላለች? እንደዚህ አይነት ሴት ኦ ማይ ጋድ፣ እስቲ አንዳንድ ቪዲዮ አይተን እንመጣለን። ፍቅር ማለት እንዴት ሰው እንዴት ልውዳት እንደቻለ እንዴት ማለት እንዴት ፍቅር ምን አይነት ሴት ነች? ውብ ነች፣ ኦፍኮርስ በጣም ብዙ ሴት ነው የምታስንቀው። ምንም ጥያቄ የለውም። ቀሽት ነች፣ ሺዝ በጣም ቀሽት ነች። እና የደረሰኝ አንዳንድ ኮሜንት አለና ከመቼ ጀምሮ ነው ላላችሁኝ ው የተናገርኩት ይመስለኛል። ከመቼ ጀምሮ ማለት አምስት ስድስት ወር ይሆነኛል ለፍቅር እንደዚህ አይነት ስሜት ውስጥ ከገባው ማለት ነው እና ከዚህ በፊት ስለ ፍቅር የዩቲዩብ ቻናሌ ላይ በጣም ብዙ ሰርቻለሁ፣ ግን በዚህ አይነት መልኩ አልነበረም። እና ስለ እሷ በጣም ትመቼ ስለነበረ በሌላ አይነት መልኩ ቪዲዮ ሰርቻለሁ። ለምሳሌ ማለት እሷን እሷን በመደገፍ አንዳንድ ነገሮች እሷ ላይ ተጽዕኖ ሲመጡ በሶሻል ሚዲያው በምናምን ቪዲዮ ላግዛት እሞክር ነበር። በኖርማል ነበር ያኔ እና በሲስተርሊ ነበረ እና ግን ላይ ቀስ በቀስ ግን ተቀይሮብኛል ማለት ነውና አሁን ነው የተረዳሁት። ስለዚህ ጭንቅ ውስጥ ነኝ ወገኖች፣ ጭንቅ ውስጥ ነኝ። በቃና ያው እና የፉፉ ነገር ደግሞ እኔ አሁን አንዳንዴ ሳስብ ይህንን ነገር ሳውራ ይቅርታ አድርጉልኝና ዋይ በድፍረት እንደዚህ ላውራ እና እንደዚህ አይነት ነገር ላደርግ እንደቻልኩ ታውቃላችሁ። ፉፉ የሙስሊም እምነት ተከታይ ነው። ፍቅር ደግሞ የኦርቶዶክስ እምነት ተከታይ ነች። እዚህ ጋር በጣም ጥንቃቄ ማድረግ ስላለብኝ ነው። እኔ እንደዚህ አይነት አስተሳሰብ ያለኝ ልጅ አይደለሁም፣ ግን ምንድን ነው ሞስት ለሞስት በብዛት ሊሆን የሚችለው አንድ አንቺም ባይማኖትሽ እኔም ባይማኖቴ ይሰራል። አንዳንድ ቦታ ላይ ይሰራል፣ ግን የማይሆን ከሆነ እኔ ቻንስ አለኝ ማለት ነው። ያንን አስቤ ነው በአጠቃላይ ማለት ነው። እና ጋይስ ግን እዚህ ጋር ግንባሬ ላይ ፀሐይ ብለብ በቃ ያለው ላይት እንትን ሪንግ ላይት ምናምን አይደለም። እኔ እንደዛ ሪንግ አልጠቀም፣ ግን ትንሽ ጨለማ ማታ ስለሆነ ላይት ፈልጌ ነው ተጠጋግቼ ምናምን እና የራሱ የቤቱ የእንትኑ የፍሎሩ የጣሪያው ላይት ነው። እና ጋይስ ፕሊስ ባካችሁ ለፍቅር አድርሱልኝ፣ የምታውቋት ሁላችሁም ማለት ነው። እንደነገርኳችሁ ብዙ ቪዲዮ ሰርቻለሁ ከዚህ በፊት ስለፍቅር እና ይሄ ነው አንደኛው ነገር። ዩቲዩብን ገብታችሁ ብታዩት ሶሻል ሚዲያ ላይ የኔን ሶሻል ሚዲያ ላይ ብታዩ ብዙ ብዙ ነው ስለፍቅር የሰራሁት ማለት ነው። ግን እንደነገርኳችሁ ሲስተርሊ ነበረ ሲስተርሊ ነበረ፣ አሁን ነው ነገሮች የተገለባበጡት ማለት ነው። እና ከዛ ጊዜ ጀመረ ነው። እና አንዳንድ ኮሜንቶች ምንድን ደግሞ ምንድነው በሷ ለመፈመስ ነው ወይስ ገንዘብ ለመስራት ነው ምናምንም ይላል። ትክክለኛ ናቸው፣ ሀሳባቸው ትክክል ነው። ግን በዛ መልክ አልነበረም፣ በዛ መልኩ አይደለም። አሁንም ቢሆን ማለት ነው እኔ የራሴ የሆነ ገቢ ያለኝ የራሴ የሆነ ጥሩ ስራ ያለኝ ሰው ነኝ። ምንም ከሶሻል ሚዲያ ገንዘብ ምናምን መለቃቀም ኦፍኮርስ ብሰራ ደስ ይለኛል፣ እንደ ማንኛውም ሰው ኤክስትራ ገቢ ነው ሶሻል ሚዲያ ላይ እንቀሳቀሳለሁ። ግን ጥሩ ስራ ያለኝ ልጅ ነኝ። ዛትማች እንደዚህ ጓጉቼ ሶሻል ሚዲያ ላይ እንትን ምን ልጅ አለሁም፣ ጥሩ ስራ ያለኝ ልጅ ነኝ፣ ጥሩ ተከፋይ ነኝ፣ ጥሩ ደሞዝተኛ ነኝ። ንብረት አለኝ የራሴ የሆነ ዛትማች እኔ ከኢንተርኔት እንትን የማገኘው ነገር የለም። ግን ለመፈመስም ለምንም ደግሞ ለምትሉት ደግሞ ሁለት ዩቲዩብ ቻናል አለኝ፣ ቲክቶክ ወደ ሶስት የሆኑ ትላልቅ ፎሎወር ያላቸው ቻናሎች ቲክቶኮች አሉኝ፣ ፌስቡክ ብዙ ፔጅ ነው ያለኝ። ኦልሬዲ የተሰሩ ናቸው። ምንም እንትን አይደለም። እና ዛትማች ያንንም ፈልጌ አይደለም። እንድትረዱት የምፈልገው ግን በቃ ፍቅር ልዩ ሴት ናት። ፍቅር ልዩ ሴት ነችና ፕሊስ ባካችሁ፣ ባካችሁ፣ ባካችሁ ፍቅርን አገናኙኝ። ፍቅርን አገናኙኝ። ላይፉን አልቻልኩትም ጋይስ፣ ፍቅርን አገናኙኝ እና እና ፕሊስ ፕሊስ ፍቅር ደግሞ ይሄ ነገር ከደረሰች ለመጨረሻ ጊዜ መናገር የምፈልገው ባክሽ፣ ፓክሽ ፓክሽ ትንሽ አስቢበት። ማለት ልዩ ስሜት አለ ላንቺ በጣም ደግሞ ማለት ላይክ በጣም የገባኝ ነኝ ምናምን እና ስሜትሽን አሪፍ ልጅ ነኝ ምናምን ላይክ ማለት ለሆንሽ የሚችል ታይፕ አለኝ ብዬ አስባለሁ። ከዛ አንጻር ነው ይሄን ቪዲዮ ፕሊዝ አድርስልኝ፣ ፕሊዝ አድርስልኝ። ይመቻችሁ። ቃላት እያጠረኝ ስለሆነ ልወጣ ነው። ባይ ባይ